የመጀመሪያው የአዲስ አበባ ዩኒቨርሲቲ የህክምና መምህር ናቸው። የመጀመሪያው የኢትዮጵያ የቀዶ ጥገና ሐኪም ናቸው። በአገራችን ከፍተኛ የህክምና አገልግሎት የሚሰጥበትን ጥቁር አንበሳ ሆስፒታልን አቋቁመዋል። ፈረንጆች ሳይቀር ወደ ኢትዮጵያ በመምጣት እርሳቸው ጋር ይታከሙ እንደነበር የሚገለጻል። በሀገሬው ሰውማ በታዋቂ ቀዶ ጥገና ሐኪምነታቸው ምክንያት እስከ መመለክም ደርሰው ነበር ይላሉ አንዳንድ ጸሐፊያን። የኢትዮጵያ የምስራቅ አፍሪካ የእንግሊዝና የዓለም ሐኪሞች ማኅበር አባልና መሪም ነበሩ። በቀዶ ጥገና ዘርፍ ላበረከቱት በጎ አስተዋጽኦ አምስት ኒሻኖች ተሸልመዋል። ከራሳቸው አንደበት እንደተደመጠው ቀዶ ጠጋኝ ሐኪምና መምህር ብቻ ሳይሆኑ አውሮፕላን አብራሪም ነበሩ። በዲያቆንነታቸው ቤተ ክርስቲያን አገልግለዋል። ኧረ ስፖርቱንም ችላ ላሉት ግብፅ ለትምህርት በነበሩበት ወቅት የራግቢ ተጫዋችም ነበሩ። በዛሬው ማን ነበር መሰናዷችን የምናነሳቸው እኚህ ታላቅ ሰው ማን ነበሩ? ሰላም ጤና ይስጥልን። የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ሕክምና ስለ ተከለከሉት ሐኪም እናነሳለን። ሌላው በግንቦት ወር ያጣናቸው ታላቅ ኢትዮጵያዊ ቀደም ሲል የጠቀስናቸውንና የሌሎች በርካታ እጅግ የሚያስከብሩ መልካም ሥራዎች ባለቤት ፕሮፌሰር አስራት ወልደየስ ግንቦት ስድስት አሜሪካን አገር አርፈው ግንቦት 18 ነበር አዲስ አበባ ባለወልድ ቤተ ክርስቲያን የተቀበሩት። ዛሬ በክብር ታሪካቸውንና ለሀገርና ለዓለም ያበረከቱትን አስተዋጽቸውን እናነሳለን። እስከ መሰናዷችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ከ1933 ዓመተ ምሕረት በኋላ የመጀመሪያው የኢትዮጵያ የቀዶ ጥገና ሐኪም የሆኑት ፕሮፌሰር አስራት ወልደየስ ከአባታቸው ከአቶ ወልደየስ አልታየና ከእናታቸው ከወይዘሮ በሰልፍ የዋሉ ጽጌ ሰኔ 12 ቀን 1920 ዓ ም ነበር የተወለዱት። ትውልዳቸው አዲስ አበባ ቢሆንም ያደጉት ግን ድሬዳዋ ነው። በድሬዳዋ የሕፃንነት ቆይታቸው የአብነት ትምህርት በመማር ዳዊት ደግመዋል። የድሬዳዋ ሚካኤል ቤተ ክርስቲያን ዲያቆን በመሆንም አገልግለዋል። የካቲት 12 ቀን 1929 ማርሻል ግራዚያኒ ብዙ ሺህ የአዲስ አበባ ነዋሪዎችን በግፍ ሲጨፈጭፍና ሲያስር ሰለባ ሆነው ሕይወታቸውን ካጡት መካከል የያኔው የስምንት ዓመት ሕፃን ፕሮፌሰር አስራት አባት አቶ ወልደየ ሳልታዬ ይገኙበታል። አያታቸው ቀኛ ዝማች ጽጌ የወረደም ወደ ጣሊያን አገር በግዞት ተወስደው ታስረዋል። እናታቸው ወይዘሮ በሰልፍ የዋሉ ጽጌም በምድር ላይ ብዙም አልቆዩም ነበርና የፕሮፌሰር አስራት የልጅነት ጊዜ በሐሴት የተሞላ ጊዜ አልነበረም። በድሬዷ ካጎታቸው ጋር ከቆዩ በኋላ በ1934 ዓ ም ወደ አዲስ አበባ ተመለሱ። በ1934 ዓ ም በተፈሪ መኮንን ትምህርት ቤት ዘመናዊ ትምህርታቸውን ቀጥለው በ1935 ዓ ም የላቀ ውጤት በማስመዝገብ ተሸላሚ ሆነዋል። ፕሮፌሰር አስራት በትምህርታቸው ያስመዘግቡ የነበረው የላቀ ውጤት ወደ ግብፅ ሄደው በቪክቶሪያ ኮሌጅ እንዲማሩ አስችሏቸዋል። ከዚያም ወደ እንግሊዝ በማቅናት የሕክምና ትምህርታቸውን ኤደንበርግ ዩኒቨርሲቲ ተከታትለው በከፍተኛ ውጤት ተመርቀዋል። በእንግሊዝ ሮያል ኮሌጅ ኦፍ ሰርጀን ቀዶ ጥገና ለይተው ወይንም ስፔሻላይዝ አድርገው በሙያው ተክነው ነበረ። ወደ ሀገራቸው የተመለሱት በ1947 ዓ ም ወደ ሀገራቸው ሲመለሱ በልዕልት ፀሐይ ሆስፒታል ማለትም በአሁኑ ጦር ኃይሎች መስራት ጀመሩ። ፈረንጆች ሳይቀር ወደ ኢትዮጵያ በመምጣት በፕሮፌሰር አስራት ይታከሙ እንደነበር ይገለጻል። በታዋቂ ቀዶ ጥገና ሐኪምነታቸው በሀገሬው ሰውማ እስከ መመለክም ደርሰው ነበር ይባላል። የመጀመሪያው የአዲስ አበባ ዩኒቨርሲቲ የሕክምና መምህርም ሆኑ። ከመምህርነታቸው ባሻገር በሀገራችን ከፍተኛ የሕክምና ግልጋሎት የሚሰጥበትን ጥቁር አንበሳ ሆስፒታልን አቋቁመዋል። የኢትዮጵያ የምስራቅ አፍሪካ የእንግሊዝና የዓለም ሐኪሞች ማኅበር አባልና መሪ የነበሩት ፕሮፌሰር አስራት በቀዶ ጥገናው ዘርፍ ላበረከቱት በጎ አስተዋጽኦ አምስት ኒሻኖችን ተሸልመዋል። በ1950ዎቹ የጤና ሚኒስትር ሆነው ሀገራቸውን እንዲያገለግሉ ቢጠየቁም የነፍስ ጥሬ የሕክምና ሙያ ነው በማለት ሳይቀበሉት ቀርተዋል። በደርግ ጊዜ ፕሮፌሰር አስራት የሶሻሊዝም ሰባኪ እንዲሆኑ ተፈልጎ እንደነበርና እሳቸው ግን ፍላጎቱን ባለማሳየታቸው ከደርግ ጋር የተፈጠረው ቅሬታ ንጉሠ ነገሥት ኃይለሥላሴ እንዴት እንደሞቱ ላላወቀው ሕዝብ በልብ በሽታ እንደሞቱ ተናገር ሲባሉ ፕሮፌሰር አስራት አሻፈረኝ በማለታቸው ከደርጎች ጋር የለየለት ቅዋሜ ውስጥ ገቡ። የህይወት ታሪካቸውን አንጸባራቂው ኮከብ በሚል ርዕስ የከተበው አቶ ጋሻው መርሻ እንደሚለው ፕሮፌሰሩ ለደርግ ትእዛዝ አሻፈሬን በማለታቸው ወደ ሰሜን ግንባር ምጽዋ ተልከው እንዲገደሉ ተፈልጎ ነበር። ወታደሩን ለማከም ወደ ምጽዋ የሄዱት ፕሮፌሰር አስራት ለልብ ድካም ቢዳረጉም በጥይት ሳይመቱ ተመልሰዋል። በሕክምና ሳይንስ ጠላት የለም። ጃንሆይንም የደርግ ባለሥልጣናትንም ያለምንም ልዩነት አክማለሁ። ሕክምና የሰውነት ሥራ ነው ይላሉ ፕሮፌሰር አስራት። ጃንሆይን ማከማቸው በደርግ እንደተጠላ ሁሉ የደርግ ባለሥልጣናትን ማከማቸው ደግሞ በእነ ህወሃትና መሰል ድርጅቶች አልተወደደላቸውም። ደርግ ፊውዳላዊ አድርጎ ሲያሳድዳቸው፣ ኢህአዲግ ደግሞ ደርግ አድርጎ ቆጥሯቸዋል። ግንቦት ሃያ 1983 ዓ ም አዲስ አበባን ኢህአዲግ ሲቆጣጠር በሽግግር መንግሥቱ ወቅት አዲስ አበባ ዩኒቨርሲቲን በመወከል ከነአቶ መለስ ዜናዊና ኢሳያስ አፈወርቂ ጋር ተወያይተዋል። በውይይቱ የብሔር ፌዴራሊዝም አስቸጋሪነቱን፣ የኤርትራ መገንጠልም ለዘላቂ ሰላም እንደማይበጅ አስረግጠው ተናግረዋል። በወቅቱ ኢትዮጵያን ለማጥፋት የሚቅበዘበዙ ሁሉ እነሱ ቀድሞ ይጠፋሉ በሚለው ዝነኛ ንግግራቸው ይታወቁ ነበር። አማራውን በጨቋኝነት ፈርጆ ኢትዮጵያዊነትንም ጠልቶ የተጠነሰሰው የዘውግ ፖለቲካ ፕሮፌሰር አስራት እረፍት ነሳኝ ሲሉ ገልጸውታል። አማራ ባለመደራጀቱ እረኛ እንደሌለው ከብት ተበትኖ የሀገር ውስጥ ስደተኛ ሆነ ተፈናቀለ በማለት የህክምና ጋውናቸውን አውልቀው ይጠሉት ወደ ነበር የብሔር ፖለቲካ ገቡ። ጥር 1984 የመላው አማራ ህዝብ ድርጅትን መሰረቱ። ፖለቲካውን ከተቀላቀሉ በኋላ በፕሮፌሰር አስራት ላይ ተደጋጋሚ ወከባ ይደርስባቸው እንደነበር ይነገራል። በ1985 ዓ ም ከአዲስ አበባ ዩኒቨርሲቲ ከተባረሩት 42 መምህራን መካከል ፕሮፌሰሩ ቀዳሚው ነበሩ። በዚህ ብቻ አላባራም። በደብረ ብርሃን ከተማ ቀስቃሽ ንግግር በማድረግና ከጎጃም ገበሬዎች ጋር ለመፈንቅለ መንግሥት አሲረዋል በሚል አምስት ዓመት ከስድስት ወር ተፈርዶባቸዋል። በማረሚያ ቤት እያሉ ግፍና መከራን ተቀብለዋል። ሐኪም ሆነው ሕክምናንም ተከልክለዋል። የመሰረቱት ጥቁር አንበሳ ሆስፒታል እንዲያገለግላቸው እንዳልተፈቀደ አንጸባራቂው ኮከብ በሚለው መጽሐፉ የሚናገረው አቶ ጋሻው ምርሻ ፕሮፌሰር አስራት 150 ጊዜ ፍርድ ቤት እንደቀረቡ በመጽሐፉ ጽፏል። በመጨረሻ ከደከሙ በኋላ በማዕህድና በዓለም አቀፍ ማኅበረሰብ ጥረት በ1991 ዓ ም ለህክምና ወደ አሜሪካ ቢሄዱም ሊተርፉ አልቻሉም። አሜሪካ ግንቦት ስድስት አርፎ አዲስ አበባ ባለወልድ ቤተ ክርስቲያን ግንቦት 18 ሥርዓተ ቀብራቸው በ1991 ዓ ም ተፈጽሟል። በመአህድ አማካኝነትም ለበጎ አድራጎት የሚተጋ የፕሮፌሰር አስራት ፋውንዴሽን ተቋቁሟል። ፕሮፌሰር አስራት በሕክምና ሀገርን በመውደድና ራስን አሳልፎ ለሕዝብ በመስጠት አርያ ሰውናቸውና ፋውንዴሽኑ ተገቢ ነው ይላል የሕይወት ታሪክ ከታቢያቸው አቶ ጋሻው መርሻ ፕሮፌሰር አስራት ወልደየስን በቅርብ የሚያውቋቸው ፕሮፌሰር ፍቅሬ ቶሎሳ ፕሮፌሰር አስራት ኢትዮጵያን በተለየ መንገድ ይወዷታል ይላሉ። ስለሚወዷት ጎሰኝነትን አጥብቀው ይቃወሙ ነበር። በዚያ ላይ ደፋር ነበሩ። የሚገርመው ፕሮፌሰር አስራት ጃንሆይ በስር እንዳሉ መርምረዋቸው ነበር። ከዚያም ጤነኛ ሆነው አገኟቸው። ወዲያው ግን ደርግ ገሏቸው። ታመው እንደሞቱ መስክር አላቸው ደህና ነበር፣ ውሸት አልናገርም ብለው ደርግን ሞግተው ጃንሆይን ደርግ እንደገደላቸው ታወቀ። የአምባ ያደርጉ ይህን የደርግ ገዳይነት ተሸፍኖ ሕዝቡ ጃንወይ ታሞ ሞቶ የሚለውን ያምን ነበር ሲሉ ፕሮፌሰር ፍቅሬ ቶሎሳ መስክረውላቸዋል። የተወደዳችሁ የነበር ሚዲያ ተከታታዮች በዛሬው የማን ነበር መሰናዷችን ሐኪም ሆነው ህክምና ስለተከለከሉት ታላቁ የኢትዮጵያ የህክምና ሰው ፕሮፌሰር አስራት ያዘጋጀ ነው። መሰናዶ ይህን ይመስል ነበር። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሌላ በማን ነበር መሰናዶ እንዲሰራላችሁ የምትፈልጉትን ግለሰብ ኮሜንት ላይ ልታስቀምጡልን ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። መልካም ጊዜ